በአውሮፓ በመካከለኛው ዘመን የሐንስ ግዛት በመላው የምዕራብ ከተሞች እየተስፋፋ ያለበት ወቅት ነበር። የበርገንዲ ግዛት ድንበሩን ለማስጠበቅ ወታደሮቹን ከንጉሱ ጋር አስከትሎ ይልካል። በቦታው ሲደርሱ ግን ሙሉ ከተማው በጉም ተሸፍኖ በእሳት ወድሞ ያገኙታል። አንድ ፈረስ ብቻውን ሲመጣ ንጉሱ ይመለከታል። ታዲያ ፈረሱ ብቻውን አልነበረም። ሳይታሰብ አንድ የተደበቀ ወታደር ከፈረሱ ላይ ሆኖ ቀስት ተኩሶበት ከቦታው በፍጥነት ይሰወራል። የጦር አዛዡ ሃገን ወደ ንጉሱ ፈጥኖ ቢደርስም የንጉሱ ሕይወት ግን አልፎ ነበር። የንጉሱ ልጅ ጉናር ንግስናውን ይይዛል። ወታደሮቹን በመጥራት ከተማቸው በጥላት እንደተከበበና ለጉዳዩ መፍትሄ እንዲያመጡ ያወያያቸዋል። በጦርነቱ የሚያገዛቸው ሌላ ግዛት ይፈልጉ ስለነበር እህቱ ክሪም ሂል የሎምባርዲን ግዛት አገረ ገዢ ከሆነው ንጉስ ጋር በጋብቻ እንዲተሳሰሩ ያቅዳል። በዚያች ቀን ምሽት 11 የታጠቁ ጦረኞች ከግዛቱ አቅራቢያ ላይ እሳት አንድ ደው ተቀምጠው ሳለ ሆጋን ይመለከታል ይዟቸዋል። ጠጋ ብሎ ጉዳዩን ለማጣራት ሲመለከት ከቅርብ ርቀት ላይ የጠባሳን ምክንያት አውቀዋለሁ የሚል የሹክሹክታ ድምጽ በአጠገቡ ይሰማዋል። በሚቀጥለው ቀን 11 ወታደሮች ወደ ግዛቱ ይገባሉ። ወዲያውም በንጉሱ ጦረኞች ይከበባሉ። ክሪም ሂል የቤቷን በር ከፍታ ጉዳዩን በርቀት ስትመለከት ከተከበቡት ወታደሮች መሃል ፊቷን የምትቀያየር ጠንቋይ ትመለከታለች። ሲግፍሪድ የቡድኑ መሪ ነበር። የገነርና የሲግፍሪድ አባት ከዚህ በፊት በጦርነት አብረው እንደተሳተፉና ወ ወዳጅ እንደሆኑ ይነግረዋል። የንጉሱ ሴት ልጅ ክሪም ሂልም ሆጋንን ከእንግዶቹ አንዷ የሰውን ሀሳብ የምትሰርቅ ጠንቋይ መሆኗን፣ ቀድሞውኑ ወደ ግዛቱ በእንግድነት እንዲያርፉ ማድረግ እንዳልነበረበት ትነግረዋለች። የዛን ቀን ምሽት እንግዶቹ በመጠጥ ብዛት ይሰክራሉ። ሆጋን በአቅራቢያ ሆኖ የሚያደርጉትን ይከታተል ነበር። ወዲያውም አንድ ጥላ የሚመስል መንፈስ ነገር ከቤታቸው ወጥቶ በከተማው ሲዘዋወር ይመለከታል። ነገሩን ለጥቂት ጊዜያት ሲከታተለው መራመዱን ያቆማል። ከኋላው ሄዱ ለመንካ ሲሞክር ወዲያው ወደ ግውዝነት ተለውጦ ያገኘዋል። ከዚያም ሲክፍሪድ ብዙ ስለጠጣ ለማስመለስ ወደ ውጭ ይወጣል። ሆጋንም አግኝቶት ከተማዋን ለቀው እንዲወጡ ያስጠነቅቀዋል። ጠዋት ላይ ያቺ አስፈሪ ሴት በፈረሶች ጋጣ ውስጥ ታይታ እንደነበርና አንዳንድ ፈረሶች እንደሞቱ፣ ሌሎች ደግሞ በድንጋጤ መረጋጋት እንደተሳናቸው ጠባቂዎቹ ለሆጋን ይነግሩታል። ክሪም ሂልም የምትወደውን ፈረስ ለማረጋጋት ስትሞክር ፈረሱ አጥሩን ዘሎ በማምለጥ ይፈረጥታል። ሆጋንና ክሪም ሂል ፈረሱን ተ ተከትለውት ይሄዳሉ። በስተመጨረሻም ፈረሱ ውሃ ሲጠጣ ያገኙታል። ክሪምሂል ጠጋ ብላ ልታረጋጋው ስትሞክር በድጋሚ በመደንገጥ እጇ ላይ ጉዳት አድሶባት ይሮጣል። ሆጋን የተጎዳውን እጇን እያከመላት ሳለ ክሪምሂል ስለ መጪው ጋብቻዋ ደስተኛ እንዳልሆነችም በቦታው ሳሉ ለሆጋን ትነግረዋለች። ሲግፍሪድ ከንጉሱ ጋር ራት በመብላት ላይ ሳለ ከአገሩ ወጥቶ መጓዝ የጀመረው የቫልካየሯ ንግስት ብሩንሂልድ በህልሙ ተገልጣ እንዲመጣ ስለነገረችው እንደሆነ ለንጉሴ ያስረዳዋል። ውጥረት በነገሰ በት በዚህ ንግግር መሃል ሲክፍሪድ ድምፁን ጮክ አድርጎ እየሳቀ ንጉሱን አሁን የነገረው ታሪክ የውሸት መሆኑን በመንገር ከራቱ ጠረጴዛ ለመሄድ ይነሳል። በእራት ግብዣውም ምንም አይነት ሴት አለማየቱን እንዳልወደደው በመናገር ተለይቷቸው ይሄዳል። ከዚያም በኋላ ሆጋን የታቀደው የክሪምሂልድ ጋብቻ አስፈላጊ እንዳልሆነና የራሳቸው ጦረኞች በቂ እንደሆኑ ለንጉስ ይነግረዋል። ገነርም በወጋን ሀሳብ መስማማቱን ይገልጽለታል። ንጉሱ ሲክፍሪድ የነገረው ታሪክ እንዳልወደደውና ውሸት አልመስል እንዳለው ጋን ያስረደዋል። በሚቀጥለው ጠዋት ጉናር ለክሪሚል ጋብቻውን እንደተወው ሲነግራት በደስታ ገነርም ታቅፈዋለች። በኋላም ሆጋን ጦረኞቹን ሰልፍ በሚያስተምርበት ወቅት ሲክፍሪድ ከቡድኖቹ ጋር በመሆን እርሱም መለማመድ እንደሚፈልግ ይነግረዋል። ልምምዳቸው ግን ተራ የመንደር ጠብ የሚመስልና ሲክፍሪድ በመሃል ልምምድ መሆኑን በመዘንጋት ተጋጣሚውን ክፉኛ ይጎደዋል። ከዚያም ሌላ ተጋጣሚ እንዲመጣለት ወታደሮቹን ይጠይቃል። ሆጋንም ቀጥታ ወደ ሲክፍሪድ መራመድ ይጀምራል። ሲክፍሪድ የተወረወረበትን ጦር በቀላሉ በመመከት ሲግፍሪድን የሚለማመዱት ለጦርነት መሆኑንና የእርሱን ቃቃ ጨዋታ ሌላ ቦታ ሄዶ ማድረግ እንደሚችል በመንገድ ጸባይ እንዲገዛ ያስጠነቅቀዋል። ከትንሽ ጊዜ በኋላ ሆጋን የሳክሶንና የዳን ግዛቶች በነርሱ ላይ ለመዝመት እንዳቀዱ ይረዳል። በዚህ ሳቢያ ንጉሱ ገነር ሆጋን ከነ ሲግፍሪድ ቡድን ጋር በጥምረት መስራት እንዳለበትና ይህን ሀሳብ ሆጋን እየመረረውም ቢሆን መቀበል እንዳለበት ይነግረዋል። ሆጋንም ሲግፍሪድን ለማናገር ሲሄድ ያ አስፈሪ ፍጥረት በክፍሉ ውስጥ ሲንቀሳቀስና አምርኮ በማድረግ ላይ መሆኑን ይመለከታል። በስተመጨረሻም የአስፈሪ ፍጥረት ራሱን በመግለጥ አልብሪክ እንደሚባልና ሲክፍሪድ ድራጎኑን ለብቻ ተፋልሞ እንደገደለውና በድራጎኑ ደም ራሱን እንዳጠመቀ ከዚያም በኋላ ሰውነቱ ላይ ምንም ዓይነት ጉዳት የማይደርስበት መሆኑን ለሆጋን ያስረደዋል። ነገር ግን አንዲት ቅጠል ጀርባው ላይ አርፋ የድራጎኑ ደም የሲክፍሪድን ሰውነት ከመንካት እንደከለከለችውና ሲክፍሪድም የሚሞተው እዚያ ቦታ ላይ ብቻ በጦር ሲወጋ መሆኑን ይነግረዋል። አልብሪክም ሲክፍሪድን ወደ ቤተ መንግስቱ ማስገባታቸው ልክ እንዳልነበር በመንገር ሆጋን ላይ ይጮህበታል። ንጉሱ ገነር ጸሎት በሚያደርግበት ሰዓት ላይ ሲክፍሪድ መጥቶ ጸሎቱን ያቋርጠዋል። ከዚያም ሰይፍ አምጥቶ የንጉሱ ገነርን እጅ በማስጨበጥ ለግዛቱ ነጻነት እስከ መጨረሻው ድረስ እንደሚዋጋ ቃል ይገባለታል። በመሃልም ሆጋን በቦታው ሲደርስ ገነር በመደሰት ሲክፍሪድ ከዚህ በኋላ የግዛቱ ጦረኛ እንደሆነ ይነግረዋል። በሚቀጥለውም ቀን ጦሩ ከተማዋን ለቆ ይወጣል። በጉዟቸው ላይ ሳሉ ጊዜው ስለመሸ አንድ ቦታ መርጠው ካምፕ ሲያደርጉ ሆጋን ለጦረኞቹ ስለ ጦር እቅዳቸው በሙሉ ያስረዳቸዋል። ሲክፍሪድ የዚያን ዕለት ለብቻው ተነስቶ በሌሊት በመሄድ የሳክሶንን ንጉስ ጭንቅላት ቆርጦ በጠዋት ለወታደሮቹ ይዞላቸው ይመጣል። የሳክሶን ወታደሮችም ከኋላው ተከትለውት እየመጡ እንደሆነና ያለ ንጉሳቸው መሪነት ደካማ ስለሚሆኑ ለመፋለም እንዲዘጋጁ ይነግራቸዋል። ወታደሮቹም ሲክፍሪድ በነገራቸው ነገር በመደናገጥ የሆጋንን ትእዛዝ ሳይሰሙ ወደ ፍልሚያው ይገባሉ። ሆጋንም በተቻለው አቅም አለሙን ይቀጥላል። በዚህ መሃል ሆጋን ከወታደሮቹ መካከል አንዱ የብረት ቆቡ ወድቆበት ከሞት አፋፍ ላይ መሆኑን ሲመለከት ሆጋን በፍጥነት ሄዶ ሊገድለው የነበረውን ወታደር መቶ ይጥለዋል። ሄልሜቱንም ለወታደሩ ያለብሰዋል። ከዚያም ቀስተኛ ወታደራቸውን በጦር ተከቦ ሆጋን ይመለከተዋል። ሊያድነው ቢሞክርም አልቻለም ነበር። በዚህ መሀል አንድ ወታደር ሳይታሰብ ሆጋንን በያዘው መሳሪያ መቶ በመጣል የግራ አይኑን ወቅቶ ያጠፈዋል። እንደምንም ብሎ ወታደሩ መቶ ቢጥለውም ስለደከመ መሬት ላይ ተዝለፍልፎ የዳን ንጉስ ወደ ሆጋን ሲጠጋ ሲክፍሪድ የዳንን ንጉስ ከኋላው መጥቶ በመጣል ሆጋንን ከሞት አፋፍ ያድነዋል። ወደ ከተማቸው ሲመለሱም ህዝቡ ሲክፍሪድ የጠላት ጦርን ስላሸነፈ ስሙን እየጠሩ ያመሰግኑት ጀመር። ልዕልቷ በጦርነቱ የተጎዳውን ሆጋንን በማከም ላይ ነበረች። በከተማዋም የጫጫታ ድምፅ በመስማቷም በብስጭት ወደ ሲክፍሪድ ትሄዳለች። ልዕልቷም ሆጋን ሊሞት እያጣጣረ እንደሆነ ትነግረዋለች። ሲክፍሪድም ሊረዳው እንደሚችል ይነግራትና አልብሪክን ወደ ሆጋን ጋር ይወስደዋል አልብሪክም ሚስጥራዊ ምልክትን በሰውነቱ ላይ ስሎ ሊያድኖ ሲሞክር የሆጋን የቀድሞ ታሪኩ ይገለጥለታል። ሆጋንም የዚህ ግዛት ተወላጅ እንዳልሆንና በህፃነቱ የገነር አባት የእናትና የአባቱን ግዛት በወረራ አጥቅተው እንዳወደሙት እንዲሁም በእሳት ተከቦ ሳለ ድራጎኑ መጥቶ ከእሳት እንዳዳነው በዚህም ምክንያት ትከሻው ላይ ያለው ጠባሳ ሊፈጠር እንደቻለ ይረዳል። የገነር አባትም እውነተኛ ታሪኩን ለሆጋን እንደደበቀው ይነግራቸዋል። በሌላኛው ትዕይንት የሆጋንን ጨርቅ ከአይኑ ላይ እየፈታችለት ክሪም ሂል ሲግ ሲግፍሪድ የሆጋንን ህይወት ስላተረፈለትም በጣም እንደተደሰተች ትነግረዋለች። ሆጋንም ሲግፍሪድ ህዝቡን የማይጨበት ተስፋ እየሰጠው እንደሆነ ሲነግራት፣ ክሪም ሂልም የውሸት ተስፋ ከተስፋ ቢስነት እንደሚሻል ትነግረዋለች። ለብዙ ቀናትም ሆጋን ሲግፍሪድና ክሪም ሂል ጊዜያቸውን አብረው ሲያሳልፉና ሲቀራረቡ በማየቱ ሆጋን ልቡ ይሰበራል። ከጊዜያት በኋላ የአንስ ወታደሮች ግዛታቸውን ወደ ምዕራብ ከተሞች በጦር መሪያቸው ይዜልገዛ መስፋፋትና ያገኙትን ከተማም ማውደን ይጀምራሉ። ገነርም የሎምባርዲ ዛት እንደተዳከመና ሌላ አጋዥ ጦር ኃይል እንደሚያስፈልጋቸው ይረዳል። ሲክፍሪድ የነገረውን ታሪክ በማስታወስ የአይስላንዷን ንግስት ብሩን ሂልድን ማነጋገር እንዳለበት ይወስናል። የካውንስሉ አባል ይህንን ዜና ለሆጋን ይነግረዋል። አልብሪክ መረጃው ሊኖረው እንደሚችልም አያይዛት አስረዳዋለች። በዚህም ምክንያት ሆጋን አልብሪክን ያስረዋል። ሆጋንም ስለ ቫልካይሯ ንግስት ብሩን ሂልድ መረጃ የሚሰጠው ከሆነ ከእስር እንደሚፈታው ቃል ይገባለታል። አልብሪክም ብሩን ሂልድ እንደ ሲክፍሪድ በጣም ኃይለኛ እንደሆነችና ሲክፍሪድም በዚህ ችሎቷ ያገኛት ሊያገኛት እንደሚፈልግ ትነግረዋለች። በአእምሮም የእሷን ድምፅ ይሰማ እንደነበርና በዚህም ምክንያት እርሷን ሊጎበኛት ወደ ከተማዋ እንደሄደና በዚህም ሳቢያ ንግስቲቱ ሲክፍሪድን እንደወደደችው፣ አንድ ቀንም ምንም ሳይነግራት ሲክፍሪድ ንግስቲቱን ጥሏት እንደሄደና ልቧን እንደሰበረውም ጭምር ታስረደዋለች። ሲክፍሪድም ንግስቲቷን ብሩን ሂልድ እንደሚያፈቅራት የተረዳው ሆጋን በሚቀጥለው ቀን ለክሪም ሂልድ ሲክፍሪድን እንዳታምነው ቢያስጠነቅቃትም ለእልቷ ግን ሲክፍሪድን ለግዛታቸው ሰላም ስትል እንደምታገባውም ጭምር ተነግረዋለች። እራት በሚበሉበት ሰዓትም ገነር ምርቃቱን ለተሰብሳቢዎቹ ለመስጠት ይነሳል። ገነርም ሲክፍሪድን ወደ ንግስት ብሩንሂልድ እንዲወስደውና ገነር ለጋብቻ ሊጠይቃት እንደሚፈልግ ያስታውቀዋል። በዚህም ምክንያት ቫልካየር ከሎምባርዲ ግዛት ጋር አንድ መሆን እንደሚችሉ ያስረዳል። ሲክፍሪድም በሀሳቡ ቢበሳጭም ከመስማማት ውጭ ምርጫ አልነበረውም። ገነርና ወታደሮቹ በመርከብ ጉዟቸውን ይጀምራሉ። ጉዟቸው በጣም አስቸጋሪ ነበር። የሆነ ምሽት ላይ የባህር ወጀብ መርከቢቷን እያማታ አብዛኞቹን ወታደ ንጉሱን ጨምሮ ወደ ባህር ውስጥ ይጥላቸዋል። በዚህም መሃል ሲክፍሪድ ቆሞ ድምፁን ጮክ አድርጎ እየሳቀ ነበር። በነጋታውም ሆጋን ወታደሮቹን በማጣቱ ቢያዝንም ከገነር ጋር በመገናኘቱ ግን ደስ ብሎት ይጠቃቀፋሉ። ሆጋን ከተረፉት ወታደሮች ጋር በመሆን ጉዞቸውን ይቀጥላሉ። ከቀናት በኋላ አንድ በጉም የተከበበ ቦታ ላይ ይደርሳሉ። ሲክፍሪድም ቦታውን ከዚህ በፊት ስለሚያውቀው ወታደሮቹን ሰይፋቸውን መሬት ላይ እንዲያስቀምጡ ይነግራቸዋል። ወዲያውም ሌሎች ወታደሮች ይከቧቸውና ሲክፍሪድ ወደ ንግ ንግስቲቱ እንድትወስደው ጀነራል ሴንዋን ይጠይቃታል። እና ሆጋን በእጃቸው ታስረው ከእሳተ ጎመራ በታች ባለ አንድ ከተማ ይወሰዳሉ። የአካባቢውም ነዋሪዎች ሰዎቹን ሲያያቸው በብስጭት ይደበድቧቸዋል። ራሳቸውን ስተው ሲወድቁ በጨርቅ ፊታቸውን ሸፍነው ወደ ሌላ ቦታ እንዲወሰዱ ይደረጋሉ። ሆጋንም ራሱን ከሳተበት ሲነቃ ራሱን ከጀነራል ሴንዋን ጋር ያገኘዋል። ንግስቲቱን ለማግባት በቅድሚያ ገነር በፍልሚያ ሊያሸንፋት እንደሚገባም ለሆጋን ታስረዳዋለች። ብዙ ሰዎችም ሞክረው ሳይሳካላቸው ሰዎቻቸው እንደቀሩ ወደ ተከመሩት የራስ ቅሎች እየጠቆመች ታስረዳዋለች። ሆጋንም ገነርን ባገኘበት ወቅት የተሰጠውን ሻሞላ ለገነር እየሰጠ ንግስቲቱ ከባድ እንደሆነችና እንዳይዘናጋ ይመክረዋል። እነ ሆጋንም ከቦታው ወጥተው ውጪ ላይ በተገናኙበት ወቅት ሲክፍሪድ ስለ ጋብቻው ህግ ለምን አስቀድሞ እንዳልነገራቸው ሆጋን ይጠይቀዋል። ሆጋንም ቦታውን ለቀው መሄድ እንዳለባቸው ቢነግራቸውም ገነር በቦታው ቆይቶ ንግስቲቱን ለመፋለም እንደሚፈልግ ይነግራቸዋል። ስለዚህ ሲክፍሪድ አልብሪክን በመጥራት እንዲረዳ ሲሆናቸው ይጠይቀዋል። አልብሪክም የሲክፍሪድን በድራጎኑ ደም ያልተነካውን የቆዳውን ክፍል በመቅደድ ደሙን ወስዶ ገነር እንዲጠጣው ያደርጓል ለትንሽ ሴኮንዶችም በህመም ካጓራ በኋላ ሆጋንና ሲክፍሪድ ድንገተኛ እንቅልፍ ሲወስዳቸው ገነር ወደ ቀድሞ ጸጥታው ይመለሳል። ገነርም የሆጋንንና የሲክፍሪድን ጥንካሬ በአልብሪክ አስማት በጊዜያዊነት ወደ ራሱ አዘዋውሮት ነበር። ገነርም የመፋለሚያ ትጥቁን በመልበስ ለፍልሚያ ይዘጋጃል። ጄኔራል ሴኗም ደሙ በረዶ ላይ ጣብ የሚል ከሆነ አንገቱ እንደሚቆረጥና ቱ ደም ቀድሞ በመሬቱ ላይ ጠብ የሚል ከሆነ ደግሞ እርሷን ማግባት እንደሚችል ተነግረዋለች። ከዚያም ፍልሚያው ተጀመረ። ንግስቲቱ ከባድ ምት በገነር ላይ ታደርስበት ጀመር። ከብዙ ደቂቃዎች በኋላ ግን ደም በበረዶ ላይ ጠብ ይላል። ደሙ ግን ከንግስቲቱ ጭን ላይ የወረደ ነበር። ገነር ይህን ሲመለከት በቅጽበት የተሰጠውን ፓወር ለሆጋንና ለሲክፍሪድ ያስተላልፋል። ሁለቱም በቅጽበት ከተኙበት እንቅልፍ ይነሳሉ። ብሩንሂልድም በገባችው ቃል መሰረት አብራው ለመሄድ ትስማማለች። ወደ ሎምባርዲ ግዛትም ሲመለሱ ድንበር ጠባቂ ወታደሮቹ በጠላት ጦር ተመተው አብዛኛው ከተማው ወድሞ በማየቱ ገነር ይበሳጫል። አብዛኛው የከተማ ነዋሪ እንዳይገደል በመፍራት ተደብቆ ነበር። ሲክፍሪድንና ንግስቲቱን ወደ ግዛቱ በይፋ ለማቀላቀል በሚል በተመሳሳይ ቀን ክሪም ክሪምሂልና ሲክፍሪድ እንዲሁም ገነርና ብሩንሂልድ በጋብቻ እንዲተሳሰሩ ይደረጋል። እነ ሲክፍሪድ ደስተኛ ነበሩ። ገነርና ብሩንሂልድ ግን ደስተኛ አይመስሉም ነበር። ጦርነቱ ሲጀመርም ብሩንሂልድ ጦሩን እየመራች ወደፊት ተጓዘች። ጦርነቱ ከባድና ብዙ ሕይወት የቀጠፈ ቢሆ ቢሆንም የብሩን ሂልድ አመራር ጥበብ እንዲያሸንፉ አስችሏቸዋል። ኢዘል መሸነፉን በማመኑ ቦታውን ለቆ ይሸሻል። ምሽት ላይም ድላቸውን ለማክበር ትልቅ ድግስ ይደግሳሉ። ሁሉም ሲደሰቱ ብሩን ሂልድ እና ሲግፍሪድ በመተያየት ቦታውን ለቀው ሲወጡ ሆጋን ይመለከታቸዋል። በነጋተው ጠዋት ላይም ብሩን ሂልድ እና ሲግፍሪድ እርስ በእርስ መሽኮርመማቸውን ቀጥለው ነበር። ሆጋንም ሲግፍሪድን ይህን ነገር ቢታገሰውም ወደ ከተማቸው ሲመለሱ ግን ለክሪም ሂልድ ታማኝ እንዲሆን ያስጠነቅቀዋል። ሲግፍሪድም በሀሳቡ መስማማቱን ሆጋንም በ ማቀፍ ይነግረዋል። ለሚቀጥሉት ሳምንታት ከተማዋ ሰላሟን አግኝታ ራሷን መልሳ መገንባት ጀመረች። የሆነ ቀን ላይ ሲክፍሪድ እራት እየበሉ ሳለ አንዱን የካውንስል አባል በማንቋሸሽ ቦታውን ለቆ እንዲሄድ ያደርገዋል። ገነርም በድርጊቱ ተበሳጭቶ የሲክፍሪድን ድርጊት ያወግዘዋል። ሲክፍሪድ ገነርን ለመፋለም ሲነሳ ሆጋን ጣልቃ በመግባት ያስቆመዋል። ገነርም በሌሊት ብሩንሂልድ ፈረስ እየጋለበች ከቤተ መንግስቱ ስትወጣ ያታል። ገነርም ለሆጋን ሲክፍሪድና ብሩንሂልድ በሚስጥር እየተገናኙ መሆኑን እንደደረሰ በት ያስረዳዋል። ገነርም ሲክፍሪድ በህዝቡ ዘንድ ተወዳጅ ቢሆንም በቤተሰቡ ውስጥ እያደረገ ያለው ነገር ልክ አለመሆኑን ይነግረዋል። ሆጋንም ለሁሉም የሚጠቅመውን ነገር ለማድረግ ለገነር ቃል ይገባለታል። ከእለታት በአንድ ቀንም ሆጋን ሲክፍሪድን ለአደን ወደ ጫካ አብሮት እንዲሄድ ይጠይቀዋል። በዚያም ሆጋንም ሲክፍሪድን ለመግደል እድሉን ቢያገኝም ሊያደርገው ግን አልደፈረም ነበር። ይልቁንም ለሲክፍሪድ ሰይፍ በመስጠት እንዲፋለመው ይጠይቀዋል። ብዙ ደቂቃዎችን ከተፋለሙ በኋላ ሆጋንም የሲክፍሪድን አንገት ውሃ ውስጥ አስጥሞ ይዞም ሲክፍሪድ በስለት እግሩን ይወጋዋል። ከዚያም ሰይፉን ከመሬት ላይ በማንሳት የሆጋን አንገት ላይ ይደቅንበታል። ሊገለው ሲልም ገነር በድንገት መጥቶ የሲክፍሪድን ጀርባ በጦር ወግቶ ይገለዋል። ከዚያም ሆጋን ገነርን ቦታውን ለቆ እንዲሄድና እዚህ እንደነበር ማንም ማወቅ እንደሌለበት ያስረዳዋል። ሆጋንም የሲክፍሪድን ሬሳ በመያዝ ወደ ከተማዋ ተመልሶ በፍልሚያ አሸንፎ እንደገደለው ያስታውቃል። ክሪምሂልድም ዜናውን ስትሰማ ከሲክፍሪድ ማርገዟን በመግለጽ ማልቀሷን ትጀምራለች። በቀብሩም ስነስርዓት ሆጋን ከተማ ሁኔታውን ለመጠበቅ ሲል ይህን ነገር እንዳደረገው በመግለጽ ማንኛውንም ቅጣት ከልዕልቲቱ ሊቀበል እንደተዘጋጀ ይነግራታል። ክሪም ሂልድም እርሱን ከመግደል ይልቅ ለሚወለደው ሕፃን ለዘላለም አሽከር ሆኖ እንዲሞት ትፈርድበታለች።